ሴት ልጅ ከቆረጠች ፀጉርህን መንጨት አይደለም ፂምህን በተላጭ ዞር ብላ አታይህም። ሳት ቆርጥ በፊት ግን ሶሪ ካልካት ትመለሳለች፣ ተፀጽተ ይቅርታ ካልካት ትመለሳለች። ግን በዛው ከቀጠልክ ሴት ልጅ አበሳጫት አለው አስቀናት አለው ብለ ጠማማ መንገድ ከተጓዝክ ያኔ ከቆረጠች ብትጠበስ በአካባቢው አትሸታት ብትጠበስ ብታር ማለት ነው። የምሬ ተጠብሰ ብታር አትሸታት። ሳታረፍዱ ወንዶች ንቁ። ሴት ልጅ የቆረጠች ቀን ቆረጠች፣ በቃ አትመለስም፣ አታይህም። ቶፊቅ የት ነው ተብሎ ስምህ በተጠራበት አታገኛትም። ስለዛ ሳትቆርጥ በፊት ለመመለስ ሞክሩ። ከቆረጠች በኋላ ፀጉርን ብትነጭ ፂምህን ብትላጭ ባል አይደለም ገረድ ልሁንልሽ፣ ባል ሳይሆን ገረድሽ ገረድሽ ልሁንልሽ ብትሏት መስሎ አይታያት። ዞር በላ አታይህም። ሳታረፍድ ሳታረፍድ በኋላ ነበር መመለስ ያለብህ። በነገራችን ላይ ሶፊያ ለቶፊቅ መሰጠት የሌለበትን እድል ያህል ሰጥታለች፣ ሰጥታለች አንተ ግን ምናልባት ያ የምትሰጥን እድል የሆነ እንደ ሜጃ እንዳሌለው እቃ አላር አንዳንዴ፣ እንደ እቃ አንድ ሰው እንደ እቃ ስታዩት በቃ ነገ ተገዝቶ የሚቀየር እቃ በቃ የሚሰበር ይቀየራል የምትሉት እቃ አላር እንደ እቃ ትቆጥሩታላችሁ። በጣም አብዝቶ ይቅርታ ሲያደርግላችሁ፣ በጣም አብዝቶ እድል ሲሰጣችሁ፣ አሁን ሶፊያ በጣም ክብሯን እራሷ ዋርዳ ሴትነቷን ዝቅ አርግታ ተገዝታላለች። ዛሬ ቅርታ ብላት ነገ ከሌላ ሴት ጋር ስትደባበስ ኖርማል ነው ትላለህ። ሲስተርሊ ብላዘርሊ ነው ትላለህ። ልቧን እንደ እቃ ራሱ ክብር አለ የምሬን። ዋጋ ያወጣችሁበትና የገዛችሁትን እቃ እንዴ ሊወርቅ ሲል ተንደርድራችሁ ነው የምትቀርቡት። ምክንያቱም ገንዘብ አለፍታችሁን ያገኛችሁት የዚችን ልጅ ልብ እንደ እቃ እንኳን ያህል ክብርና ዋጋ አልሰጠሁም። እንደ እቃ ነው እንደማይጠቅም እን በነፃ እንደመጣ እቃ ጢባ ጢቤ የተጫወትክበት ልክ እንደዚህ የተቆረጠረት፣ ግን አበቃ አከተመ ነው። ፀጉርህን ብትነጭ ፂምህን ላጭተ እንደው የሴት አጋዥሽ ልሆን ገረድሽ ልሁን፣ ደፋ ቀና ብዬ አጋዥሽ ልሁን፣ ባልሽ አይደለም ረዳትሽ ልሁን፣ እንደ ሚስት ላገልግልሽ፣ ልታዘዝሽ ብለ ብትላት ዙር ብላ አታይትም። በነገራችን ላይ ሴት ልጅ እንደ ባል ስታያችሁ፣ እንደ ጀግና ስታያችሁ፣ በጣም ስታከብራችሁ፣ ስታፈቅራችሁ ውጪ ውጪውን እያላችሁ ያላከበራችኋት ያኔ የጠመመችለት እሷ በቃ አከተመ፣ ነገሩ ያኔ ነው ነገሩ የሚበላሸው። በነገራችን ላይ በጣም አፍቃሪ ሴትና በጣም አብዝታ ይቅርታ አድራጊ አብዝታ ጊዜና አብዝታ እድሉን የምትሰጥ ሴት ጭክን ያለች ቀን አነቀልም፣ አከተመልህ። እንደለመድከው ዛሬ ያሳዝኛት ነገ ሶር ይላለው ብለህ ከሆነ በቃ ተመለ በነገራችን ላይ ሴቶቼ፣ ቆራጥ ውሳኔ ስንወስን ነው ወንድ ልጅ የኛ ዋጋ የሚገባው ዋጋችንን የሚያውቀውና ምን ያህል ዋጋ ያለን ሴቶች፣ ዋጋ ያለን ሴት መቼም እና እንዴትም የማያገኘን ሴት እንደሆን የሚገባው ቆራጥ ውሳኔ፣ ቁርጥ ያለ አመራር፣ ቁርጥ ያለ ውሳኔ ሊኖረን ይገባል። ልፍስፍስ ያለ ልብ ሊኖረን አይገባም። አይ አንዳንድ ሴቶች በጣም አፍቃሪ ከመሆናቸው የተነሳ እስኪ ነገ መለስ ከሆነ እስኪ ተነገ ወዲያ ከተስተካከለ እያለን ብዙ ድሎችን እየሰጠን የእኛ ዋጋ ሳንሰ ይሆናል። ግን የምሬ ነው ምላችሁ። በየቀኑ ጢባ ጥቤ ከሚጫወትብን ይበልጥ ቆራጥ ውሳኔ የወሰንለት አንሰበር። በየቀን ዋጋችንን እያረከሰን ዛሬ ድል ስንሰጠው እንደ እንደገዛው እቃ እንኳን ክብር ሳይሰጠንና መሰበራችን ሳይገባው የቀረው ሰው ቆራጥ ውሳኔ ወስነን የምንሰበረው ስብራት ከዛ ቃቃ እየተጫወተብን ከሚሰብረን ስብራት በላይ ሆነ። ወስኑ። አዎ ይሰብራል። አዎ ያን ሰው በአንዴ መርሳት ዱብዳ ነው ግን ወስኝ፣ ቆረጭ፣ ቆራጡኝ። ቆራጥ ስትሆኑ የምሬ ነው ምላችሁ ያ ሰው የእናንተ ዋጋ ይገባዋል። ኦ ለካ እንዲህ ማለ፣ ለካ እሷን የመሰለች ሴት አላገኝም፣ ለካ ዋጋዋ ይሄን ያህል ነው የሚል የሚል ሁኔታ ይገባዋል። ስለ አንቺ እንዲያሰላስል እድሉን ሰጭዋለች። በነገራችን ላይ እኛ ቆራጥ ባልሆንን ቁጥር ዛሬ በድሎ ነገ ይቅርታ ብሎ እንደሚያገኘን አይምሮ ካወቀ ወንድ ልጅ በቃ ስህተቱ ልክ እንደሆነ ነው የሚሰማው። ዛሬ አጥፍቶ ነገ ይደግመዋል። ነገ አጥፍቶ ተነጎዲ ሚ ስህተቱ ጭራሽ እንደሆ ልክ እንደሆነ ነው የሚያስበው። ቃል ምን አጠፋው ነው የሚለው ብዙ ጊዜ ቶፊቃ፣ ምን አጠፋው ይሄ ምን ምን ጥፋት ነው ይባላል ይላል። ብዙ ጊዜ ቪዲዮ ላይ አይታችሁ ከሆነ እንግዲህ፣ ከሴታ ከሌላ ሴት ጋር እየተላላሰ እየተዳል፣ በቃ አልጋ ላይ ነው ማየት የሚቀረን። አልጋ ላይ ብዙቻችሁ አይታችሁታል። ሌላን ሴት ዲኮሩን ሰርቶ ሰርፕራይዝ እያደረገ እሷ በሌለችበት ሶፊያ በማታቅበት መልኩ ከዛ ኖርማል እኮ ነው ይሄ። ሲስተርሊ ብላዘር ሊ ጓደኝነት ላ ሚስቴ የማታውቀው ጓደኝነት በተለይ ሚስቴ የማታውቃት አሁን ለምሳሌ ሚስት ታውቃት አለች እሱ ኦኬ ጓደኝነታችሁን ታውቃለች። ሚስትን ሳታማክር ሚስት ሳታግንያችን ሴ ሰርፕራይዝ ማለት ሲስተርሊ ብላዘር ላይ በዛ ላይ ደግሞ በቃ እዛ ቪዲዮ ላይ አንድ ዜ ጓደኛችሁን ሰርፕራይዝ እያደረጋችሁ፣ አንድ ወንድ ልጅ ወይም ትዳር ያለው ፍቅረኛ ያለው ወንድ ሌላ ሴት ሰርፕራይዝ እያደረገ እዛ ቪዲዮ ላይ የፍቅር ዘፈን ተጠቅሞ ፖስት ሲያደርግ ሶፊያ እሰይ ጎሽ ጎሽ እንኳን እንደዚያ ያደረግ ብላ ምትል ነው። እንዲ እንደ ማንኛው ማህበረሰብ ቪዲዮን እንኳን ስታይ ትሰበራለች ይቺ ልጅ። አዝናለች ስሜቷን እንኳን አትጠነቅቅም። መማገጡ ጥሩ ነው፣ በሚዲያ መማገጡ ነው እንጂ የሚገርመው። እሺ እንደው መማገጡስ እሺ፣ ዓለም ያወቀው ሀገር የሞቀው ነው ይባል ሲስተር ሊብላዘርሊ ወንድሜ ነው እህቴ ነው እየተባለ ነው ጉዳዩም የሚጀምረው የሚጠነሰሰው። ግን የዚችን ልጅ ስሜት አንድ ቀን ተጠንቅቀው አታውቅም። እኔ ሶፊያ በቤተሰብ የመጣልሽንም ምንም ሆነ ብቻ አላውቅም ልታገቢ ስለሆነ ደስ ብሎኛል አዎ አግቢ እንዲህ አይነት ቆራጥ ሴት ልትሆኝ ይገባል ማልቀስ ይበቃ በፍጹም አዎ አፍቅረሻል አዎ ያፈቀሩትን ሰው ያመኑትን ሰው በጠበቁት ቦታ አለማግኘት ይሰብራል ነው ግን ህይወት ይቀጥላል ማልቀስ ነው ማለት አለባችሁ ተሰብሮ መቅረት ነው በቃ በፍጹም መሆን የለበትም በጭራሽ መሰበር እዚህ ጋር አያቆምም። በቃ ህይወት ይቀጥላል። እኔ እሱን ከተውኩት ህይወት ይበቃል። በቃ ሌላ ላፈቅር፣ ሌላ ጠብስ ይጠበሳል፣ ይጠበሳል። የሰበራችሁ ሰው እንደውም ሲጠበስ እንዳሸታችሁ፣ በቃ ሌላ መጥበስ አለባችሁ። ተፈላጊና ዋጋችሁ ውድ እንደሆነ ሊገባ ይገባል። ተለምናችሁ ተለጥፎ የእሱ ሊያረጋችሁ የሚችል ሰው እንዳለ ልታሳዩ ይገባል። ነው ሴት ልጅ ተሰብረሽማ እንዳቀሪ እኔ ይቅርታ አይገባም። ይቅር መባባልን እየተቃወምኩ አይደለም። ሰው ተጸጽቶ ይቅርታ ሲጠይቅ አዎ ይቅር ማለት አለበት። ተጸጽቶ ላይ ደግመው ቶፊክ ግን በፍጹም የሚጸጸት ልጅ አይደለም። በፍጹም የዝችን ልጅ ልብ፣ ይሄ ቤት ውስጥ ያስቀመጠው ቁሳቁስ እቃ፣ በገንዘብ ገዝቶ ያመጣውን እቃ እንኳን እርግጠኛ ነኝ በጣም ነው የያዘውን ስልክ በጣም ነው የሚያከብረው። ላይፎን ነው ዋጋው ውድሏል በጣም ነው የሚንከባከበው። ሊወርቅ ሲል እርግጠኛ አይተን እንደ መረኛ ተወርውሎ ነው የሚቀልበው። የዚችን ልጅ ልብ ልክ እንደገዛው እቃ እንኳን እያከበረው አይደለም። አላከበርካትም። ዛሬ ላይ ጸጉርህን በትናጭ እንደ ያዙ ይልቀቁኝ ቁሪ የእሷ ቤተሰብ በቤተሰብ በልኩ ትዳር መቶላት ማግባቷ እንደዚህ ላይ ያረጋ አይገባ። አሁን የገባ በቃ ውድ እንደሆነች አሁን ገባ። መጀመሪያ እኮ ስትመጣ ፕሮግራሜን አበላሸሽ እያልካት ነው። እሷ መጥበሷ ካዲያመን አስገረመ፣ ጸጉርን አስነጨ፣ ምን አበሳጨ። ሰው እኮ የጣለውን እቃ ሲያነሱበት አይወድም። ምን ምን እንደሚሻልን በቀኛ ጢባ ጢቤ እየተጫወትንበት እንድንቀጥል ነው የሚፈልገው። እኛ አንተ ተፈላጊ ነኝ ብለህ የምታስበውን ያህል ሶፊም ተፈላጊነት ለሚያያት ሰው አንተም ምርጬ ብላ እኮ ነው አንተ አለኝ ብላ እኮ ነው። ሌላ የሚገፋው ግን እሚጠይቃት ሰው አታል፣ እሚፈልጋት ሰው አታል፣ እሚጠብሳት፣ እሚጠቅሳት፣ እሚለክፋት ሰው አይደለ። በነገራችን ላይ ወንዶች፣ እኔ እንዴት እንዳደርግቼ እንደጠበስኳት አላውቅም፣ እሚጠብሳት እኮ የለም ብላችሁ እንዳታስቡ። ማንኛውም ሴት እሚጠብሳት አታጣም፣ ድስት ግጣሙን አያጣም ይባላል እሚጠብሳትን የሚጠብሳትን ሴት አታጣም። አትሞኙ፣ አትጃጃሉ እቃቃ አትጫወቱ። የያዛችሁትን ነገር ዋጋ ስጡት። ለማንኛውም እንግዲህ ሶፊ መልካም እድል ማለት እወዳለሁ። ቶፊቅ ደግሞ መልካም መጨለል። ምንም ማድረግ አልቻለም፣ አልተጠቀምክበትም እድሉን። እንግዲህ ሴት ልጅ ከቆረጠች፣ ባይ ባይ። አልተገናኘንም ባይ ባይ ብላለች። እንግዲህ ምንም ማድረግ አይቻልም። አሁን ያስካትን ደግሞ ጠበቅ፣ ሶፊያ ጋር የተሳሳትከውን እዚህ ጋር አስተካክለው ማለት ነው እንወዳለን። ምንም ማድረግ አልችልም። ውድ ቤተሰቦች መግቢያ ላይ ሰላም አላልኳችሁም? ሰላም ሰላም ብያለው። እንዴት ናችሁልኝ? እኔ አለሁላችሁ በያላችሁ በዳርቻ ሰላማችሁ ይብዛልኝ። ቶሎ ቶሎ እመጣላችኋለሁ ከእንግዲህ አልጠፋ። እንዲህ አይነት ትኩስ ትኩስ ጉዳዮች ማለት ነው መፈታትና መነገር ስላለበት ቶሎ ቶሎ እመጣላችኋለሁ። ከኔ ጋር ሰላም ሰብቱ ማለት ነው እንዳለሁ።